ለፍዞል ጀላላ ላይ ያለችዋ ላም ህጎች ለፍዞል ጀላላ የምንለው አላህ የሚለው ቃል ነው። ይህች የመጀመሪያዋ ሀምዘቱል ወስል ነች፣ የሁለተኛው ደግሞ ላሙ ተዓሪፍ ነው፣ የሶስተኛዋ ላም ነች ማለት ነው። ስለዚህ ስለ እሷ ህግ ነው የምንማረው የዛሬው ትምህርታችን የሚሆነው ማለት ነው። ጦይብ ቀጥታ ወደ ትምህርታችን እንግባ። ጦይብ ወላሃ

ላሀ ለእሷ ለላም ማለት ነው። ለዚህ ለላሟ ሀለታኒ ሁለት ህጎች አሏት፣ ሁለት ሁኔታዎች አሏት። ጦይብ፣ እነዚያ ሁለት ሁኔታዎች ወይንም ሁለት ህጎች ምን ምን እንደሆኑ እንመልከት፣ ማለት ነው እንሻአላ። አንደኛ አተፍኺሙ

አወፍረን ማንበብ ማለት ነው። እንዴት አድርገን እንደምናወፍር በምሳሌ እንመለከታለን ማለት ነው። እንሻላ ጠይብ ቱፈኸሙ ቱፈኸሙ ቱፈኸሙ ትወፈራለች ላሙ

ፈከሙ ትወፈራለች ላሙ ላሟ ለፍወል ጀላለቲ የለፍሶል ጀላላው ላም ትወፈራለች። ለፍወል ጀላላው ላ ያለችው ላም ትወፈራለች ማለት ነው። አወፍረን እናነባታለን ማለት ነው። መቼ ኢዛ ጃአ እንላለን። ኢዛ ጃአ በመጣ ጊዜ ኢዛ ጃአ በመጣ ጊዜ ቀብላሃ ከበፊቷ። ኢዛ ጃአ ከመጣ ቀብላሃ ከበፊቷ ከመጣ ከላሟ በፊት፣ ወይንም ደግሞ አላ ከሚለው ቃል

ሚስሉ ምሳሌ በደንብ ተከታተሉ ማለት ነው። ኢንሻአላህ ምሳሌ እንመልከት። ቁል ሁወ አላሁ እንበል ቁል ቁል ሁወ እዚያ አሁን እዚህ ጋር ላሟች ነች ማለት ነው ከበፊቷ ምን መጣ ዋው ላይ ፈትሓ መጣ ማለት ነው ከበፊቷ እዚህ ጋር በቀይ ላ አድርግላቸው ፈትሓ መጣ ማለት ነው ስለዚህ ስንዋፍር እንዴት ብለን ነው የምናነበው ሏ ብለን እናነባለን ማለት ነው ለፍሶ ጀላላ ላላ እዚህ አላህ የሚለው ቃል አለ ከበፊቱ ከእሷ በፊት ፈትሓ መጣ ማለት ነው ቁል ሁወ ሏሁ ብለን እናነባለን፣ ሏ ብለን ማለት ነው። ስለዚህ ሏ ብለን ስናነብ ነው ወፈረች የምትባለው ማለት ነው። ስለዚህ ከበፊቷ ፈተሓ የሆነ ፊደል ካገኘን ላሟን ሏ ብለን እናነባለን ማለት ነው። ሌላ ምሳሌ ሱብሓነከ ሏሁመ ሱብሓነከ

ይቺ ናት ማለት ነው፣ ላሟ طيب ስለዚህ፣ እዚህ ጋር አሁን ምንድን ነው? ከበፊቷ ምን መጣ? ፈትሐ መጣ ማለት ነው። እዚህ ጋር ካፍ ይሄ አላህ የሚለው ቃል اللهم የሚለው ቃል ለፍዙል ጀላላህ ነው ማለት ነው። እዚህ ጋር ላም አለች ሚም የተጨመረችው ለሌላ ማዕና ነው ማለት ነው። ሚም ተጨምራ ነው እዚህ ጋር ለምሳሌ ሁ የምትላለች አይደለ? እሷ ላይ ሚም ስንቀጥልበት የሚመጣው እንደዚህ ነው አይደለ? ስለዚህ አላህ ወይ ለማለት ነው ዙሮ፣ ሚሟ የተጨመረችው ለሌላ ማዕና ነው ማለት ነው። ለማንኛውም አላሁመ የሚለው ቃል በፊት ፈትሐ ከመጣ ምን እናደርጋለን? አወፈረን ላማን ሏ ብለን እናነባለን ማለት ነው። ሱብሓነከ ሏሁመ እንላለን ማለት ነው። ሌላው ነገር እዚህ ጋ የምትይዙት ነገር እቺ ሏ ስንል እንስበዋለን፣ ሁለት ሓረካ ይሳባል። ቁል ሁወ ሏሁ ብለን መሳብ አለብን። ሱብሓነከ ሏሁመ ብለን መሳብ አለብን ማለት ነው። ጦይብ፣ ሌላ ምሳሌ

ፈተሐ ስለመጣ ማለት ነው አይደል? ኑን ማዝ እቺ ጋር ፈተሐ መጣ ማለት ነው። ዩከሊሙናላሁ ብለን እናነባለን ማለት ነው። አያይዘን ስናነብ ደግሞ አሊፏ ስለምትወዲቅ ማለት ነው አይደል? طيب። ነገር ግን ማና ያይዝ ከሆነ ዩከሊሙና ብለን ነው የምናነበው ማለት ነው። طيب። ሌላ ምሳሌ እንመልከት።

አሁን እዚህ ጋር ከበፊቷ ፈተሐ መጣ ማለት ነው። ፈተሓ መጣ ማለት ነው አይደለ? ስለዚህ ምን ብለን ነው የምናነበው? ወኢለላሂ ላ ብለን ላሟን እናወፍራለን ማለት ነው። ስለዚህ እዚች ጋ ያኦዋ ላይ የመሳቢያ ፊደል አሊፋለች አይደለ? ወኢላ ነበር አይደለ? ስናያይዝ አሊፏ ወደቅች ማለት ነው። አንስብም ወኢለ ብለን ስለምናነብ ማለት ነው።

ላሟን አወፍረን እናነባለን ማለት ነው። ነስሩላሂ ብለን አወፍረን እናነባለን ማለት ነው። ጠይብ በመቀጠል ሌላ ምሳሌ ወኢዝ ቃሉ አላሁመ እንበል ወኢዝ ቃሉ

እንስበዋለን አይደለ ሉ ብለን እንስባለን። ስናያይዝ ግን አንስብም። ወኢዝ ቃሉ ላሁመ ብለን ነው የምናነበው ማለት ነው። ስለዚህ አሁንም ከበፊቷ ምን መጣ? ዶማ መጣ ማለት ነው። ስናያይዝ ዋው ስለሚወድቅ ማለት ነው። ስለዚህ ላሟን አወፍረን እናነባለን። ወኢዝ ቃሉ ላሁመ ብለን አወፍረን እናነባለን ማለት ነው። ይ በመቀጠል ሁለተኛው ህግ ሁለተኛ አተር ቂቁ ማቅጠን ነው። አተር ቂቁ አተር ቂቁ ጦይብ ማቅጠን ነው ማለት ነው። ላሟን አቅጠነን ማንበብ ጦይብ። ቱረቀቁ ቱረቀቁ ቱረቀቁ፣ ትቀጠናለች እዚህ ጋ ስንተረጉም ትቀጠናለች ነው የምንለው። እሺ ቶረቀቁ ትቀጠናለች። ላሙ ላሟ ማለት ነው። ላሙ ላሟ ትቀጠናለች። ለፍዞል ጀላለቲ ለፍዞል ጀላለቲ አል ጦይብ ቱረቀቁ ትቀጠናለች። ላሙ ላሟ ለፍዞል ጀላለቲ የለፍዞል ጀላላው ላም ትቀጠናለች ማለት ነው። መቼ ኢዛ ጃኣ ከመጣ ማለት ነው ኢዛ ኢዛ ጃአ ከመጣ፣ ቀብላሃ ቀብላሃ ከበፊቷ ከመጣ ማለት ነው። ኢዛ ጃአ ከመጣ፣ ቀብላሃ ከበፊቷ ከመጣ ምንድን ከስሩን ከስሩን ከስራ ከመጣ ማለት ነው። በፈትሐና በዶማ አየን አለን። አሁን ደግሞ ከበፊቷ ከስራ ከመጣ ትቀጠናለች ማለት ነው። አቅጠነን እናነባታለን ማለት ነው። ጦይብ ሚስሉ ምሳሌ ምሳሌ እንመልከት ማለት ነው። ጠይብ ምን እንላለን? ቢስሚላሂ እንበል። ቢስሚላሂ ቢስሚ ቢስ፣ ከዛ ያው ሚሟ ከስራ ነች ማለት ነው። ቢስሚላሂ አንዱ ስሉስ ላለች። ከዚያ ምን ብለን እናነባለን? ላ ብለን እናነባለን ማለት ነው። ላ አቀጠናት ማለት ነው። ከበፊቷ ከስራ ከመጣ ላ ብለን ነው የምናነበው። ቢስሚላሂ ላ ሳብ እናደርገዋለን? ላ ብለን ነው የምናነበው ማለት ነው። ወይ ሌላ ምሳሌ

ምክንያቱም ብዙዎቻችን ስለምንሳሳት ነው። አልሐምዱሊላሂ ሊላህ ያ ላሟ ከስራ ነች ማለት ነው። እንደዚህ አድርገን ነው የምንጽፈው። አልሐምዱሊላሂ ለማለት ስንፈልግ እንደዚህ አድርገን ነው የምንጽፈው። ሐምዙ ቶሎ ስሏ ትወርቃለች ትወግዳለች ማለት ነው። ሐምዙ ቶሎ ስሏ የምትኖረው መቼ ነው? ላም ካልገባች ማለት ነው። ሊ የምትለዋ ካለች እንደዚህ አድርገን ነው የምንጽፈው፣ አልሐምዱ ሊላሂ ለአላህ ማለት ስንፈልግ ማለት ነው። ምስጋና ለአላህ ይገባው። ስለዚህ ለማንኛውም አልሐምዱ ሊላሂ ለማለት ከፈለግን እንደዚህ አድርገን ነው የምንጽፈው። ሐምዘቱል ወስል ላናስገባም ማለት ነው። ጦይም። ስለዚህ አልሐምዱ ሊላሂ ከበፊቷ ምን መጣ? ከሥራ መጣ ማለት ነው። ስለዚህ ላሟን አቅጠን እናነባለን። አልሐምዱ ሊላ ረቢል አለሚን ሊላሂ ብለን የምናነባው ማለት ነው። ይ በመቀጠል ሌላ ምሳሌ ቁል ላሁመ እንበል

ላ ብለን የምናነበው ማለት ነው። እዚህ ጋ ደግሞ ምንድ ነው የምናደርገው? ላ ብለን የምናነበው ቁልላሁመ ብለን እናነባለን ማለት ነው። ጦይብ፣ በመቀጠል ሌላ ምሳሌ ፊላሂ ፊ እንላለን። ፊ ጦይብ፣ አሁን ምን መጣ ከበፊቷ ከዚያ ፊላሂ ብሎስ ስለዚህ ስናያይዝ ያኡ ይወርቃል አንስብም ፊላሂ ብለን የምናነበው ማለት ፊላሂ ነገር ግን እየብቻ የምናነበው ከሆነ ፊ ብለን እንስባለን አይደለ ፊ የምትለዋን ቃል ለሌላ ቦታ ብናገኛት ከእሷ ቀጥሎ ሀምስ ሉስ የሌለበት ቃል ላይ ብናገኛት ምን እናደርጋለን? ፊ ብለን እንስባለን አይደለ። እዚህ ጋ ግን አንስብም፣ አያይዝ ስናነብ ማለት ነው። ፊላሂ ነው የምንለው። ላሟ ደግሞ ትቀጥናለች ማለት ነው። ላ ብለን ነው የምናነብው ማለት ነው። ጦይም ሌላ ምሳሌ ቀውመን እንበል

መጨረሻ ላይ እን የምትል ድምፅ አለች አይደለ? ያችን አያይዘን ስናነብ ወደ ከስራ እንቀይራታለን ብለን በባለፈው ትምህርታችን ላይ ተምረናል። ስለዚህ ቀውመን ያልነውን እን ያለችውን ድምፅ ወደ ከስራ ስንቀይራት ከላሟ በፊት ምን መጣ? ከስራ መጣ ማለት ነው። ስለዚህ ላሟን ምን እናደርጋለን? አቅጥነን እናነባታለን ማለት ነው። ቀውመን ይላሁ ቀውመኒ ቀውመኒ ላሁ ነው የምንለው ማለት ነው። ጠይብ፣ አሁን እዚጋ ሁሉም ላይ ሁሉም ላይ ከሐምዘት ልወስሉ አንስተን ስናነብ ሐምዘት ልወስሉ በፈትሓ ነው የሚነበበው፣ አላሁ። ስለዚህ ላሟን እናደርጋለን እናወፍራለን ማለት ነው። ምክንያቱም ከላሟ በፊት ምን ስለመጣ ፈትሓ ስለመጣ ማለት ነው።

ጠይብ እዚህ ጋም አላሁም በፈትሐ እናነባለን። እዚህ ጋም አላሂ፣ እዚህ ጋም አላሁ ይሆናል ማለት ነው። ከሐዘትሎስሎ አንስተን ካነበብ ላሟ ትወፍራለች ማለት ነው። እና የዛሬው ትምህርታችን ይህን ይመስላል ማለት ነው። ኢንሻላህ እንደተለመደው ንባቡን በቀጣይ ቪዲዮ ያነብላችኋለሁኝ። ኢንሻላህ